ጠበቅ ለማድረግ ይሄ ተውሂድ ማህዘድየት አይገባውም፣ አይቀበልም። ድርድር ውስጥም የሚገባ ጉዳይ አይደለም። ማህበራዊ ኑሮ እየተባለ የሚሸራረፍ የሚቀናነስ አይደለም። ተውሒድ ነው። ፈዕለም አነሁ እዕለም ነው። ዕለ ተዕለሙና ወይም ደግሞ ዓሊሙና ምናምን አላለም። ፈዕለም ሲል አረቦች እዕለም ሃሉ ነገሩ ወይ ዓቂዳ ነው፣ ወይም ይጠና ነው ወይ ይጠና ትቅጠህን ሰብስብ ከሆኑ አሁን እኮ በትራፊክ ህግ እኮ ጠመዝማዛ ነገር ሲመጣ ያሳያል። ያሳይም ታፔላው እኮ የዛ ጊዜ ሹፌር ምን ይሆናል ማለት ነው? ወይ ቀስ ብሎ ሄዳ እንግዲህ ዞሮ ዞሮ የሚያዋጣውን ነው ይይዛል ማለት ነው። አዎ ልውደቅም ሀለው ይገፋበታል። ደሞ በዛ ከተመራ የመዳን እድል አለ። ወጥ ላይ ብዙ ነገር ያመጣ እንደዚህ ካለ ያመጣ ወደታይ የብቻ ይራፋሉ። ዋላ ይሄም ቁርአንም ተፍሲርም እንደዛ ነው ማለት ነው።

መካ ውስጥ ለተወሸጉ ከሃዲያን በል አለዚነ ጃኡከ ሊዩሳዊ ሙከ ሊደራደሩ መጣው ነበር። ሊደራደሩ ለመጡ ትዕዛዝ አስተላልፈ አላ አንተቡዲ አሊሃተሁም ሙደተን የነሱን አማልክት አንድ ዓመት ያንተን አማልክት አንድ ዓመት በወረፋ እንገዛ ብለዋቸዋል። ያ አዩሃ ነቢዩ ተቂላህ ሱረቱል አሕዛብ ና ሱረቱ

እውት እኮ ማህበራዊ ኑሮ በአቂዳ ላይ ተውሂድ ላይ በአይንህ መጫወት ማለት ነው። አይንህን ጉዲ ባስ ገብቻለ እኮ ነው። ምን መጫወት ነው ማለት። ሌላ ምሳሌም ነው፣ ግን በጣም ስስ ነው።

ተው እንደራደሩ በሏቸው፣ ይሄን ማክረረውን ይተው ይላል። ቀስበቀስ ነው ይላል። በእርግጥ ቀስበቀስ የሚሆን አለ ማለት ይሄ ተብል ጉዳይ ግን ይሄን ይመስላል ማለት ነው። ያ አዩሃል ካፊሩን በኩፍር ጠራቸው፣ አልካፊሩን ብሎ ማለት ለምን? በጣም ቆሻሻ ስለሆነ ማለት ኑዱ፣ ቢዩ ወስፊል ካፊሪ ሊከውንህም ከዛልከ በኩፍር ስለ ተላበሱ ለማቃለልም ብሎ እንዲህ አደረጋቸው። ላ አዕቡዱ እኔ አልገዛም። ማተዕቡዱነ እናንተ ፉርሽ የሆኑ ሐሰት የሆኑ ዐማልክትን የምትገዙትን ማነው? የገይር አልዕቆ አለ አነው ጣዖት አይደለ ማነው የሚባለው ማለ የገይር አልዓጭም። እናንተ የምትገዙትን አልገዛም አሁን ማለት ነው። በጀላለኔ ከሆነ ወላእንቱም እናንተ አይደላችሁ፣ ዓቢዱነ ዐምላኪያን አይደላችሁ። ማ አዕቡድ መን አዕቡድ እኔም አመልከውን አለህ አትገዙም። ለምን? በሽርክ የሰጠማችሁ ናቸው፣ አትፈልጉምና እንጂ ቢገዙማ ደስታቸው ነበር። ተሰብከው አንዲ ቢገዙማ። ስለዚህ ሳያችሁ ክትር ያላችሁ ናችሁ። የሚገርመው ነገር አላህ Subhanahu Wa Ta'ala እነዚህ ሁሉም ሳይሰልሙ ነው የሞቱት ማለት ነው። እነዚህ አሁን ቅድም የዘረዘራት አላህ በአዘል ሻቃወተል አዘል ያላቸው መሆኑን ይላል። አይ አልኢላህ አልሐቅ አልዚ አዕቡዱሁ ለምን ነው የማይገዙት? ማአ ወላ አንቱም አቢዱና ማአቡድ ለምን ነው የማይገዙት? ለጀህልህም ማሐይም ለመሆናቸው ማሐይም ለተስተማደን ክህደት አለች ጣዖት በመሳም ጣዖት በማንቆላበስ በዛው ላይ ተከነው ያደጉ የሰጠሙ ስለሆኑ እና ወጀርና አባአና ጠፍሮ ጋዲ ስላደረጋቸው ማለት ነው። ወይም ደግሞ ለአዕብዱ ማ ተዕቡዱነ ይሄ አምልኮት ላይ አልሳተፍም። ጭራሽ ኢባዳው ላይ አልሳተፍም። እግስ ላይ ፍዕሉ ላይ ወላ አንቱም ዓቢዱነ ማ አዕቡድ አልቀበሎም፣ አክሴፕት አላደርገውም ጭራሽ አልቀበለውም የነፊል ቀቡል ነው ሳኒው የመጀመሪያው የነፊል ፊዕሊ የ ኢብኑ ተይሚያ ነው እህ የኢብኑ ከሲር ሰማላም ጥይ የኢብኑ ከሲር ምናል አይ የኢብኑ ከሲር ደግሞ ያለው ነገር አለ እንጂ የኢብኑ ከሲር ያለው ሌላ አለ የኢብኑ ከሲር ተውኪር ነው ተውኪድ ተደጋገመው ለተውኪር ነው ተውኪድ ለፍዝይ ነው ተውኪድ ማለት በጣም ነገሮች አሳሳቢ ስለሆኑ ስለ በአንድ ያልበቃውም ደግሞ ደግሞ አንድ ልጅን ስትልከው

አገዛዝ አመላለክ እኔ የማመልክ አይደለሁም ወይ እናንተ መታመልኩትን ማለት ነው። እየተብዩና ኢላ ዘና በጥር ጣሪ ተገነባ ነው የነሱ ኢባዳ የናንተን ኢባዳ አላደርገውም አላከናውነውም። ባጥል ነው ባጥል ነው። ወላ አንተም አብዱና እናንተም አምላኪ አይደላችሁ ማአቡዱ መን አብዱ እኔ ማመልከውን ኢባዳቲ ማለት ነው። ወይ ደሞ መን አብዱ መስደር ያካረጋችሁ ኢባዳቲ የኔና አመላለክ በተውሂድን ይዛችሁ አትፈልጉማ

ያነቃል የማንቂያ ዲወል ያደርጋል። ከዛ በኋላ ማን እንግዲህ ፈልአያታኒ ሳቢቀታኒ አልኡለያኒ ተንፊያኒ አልኢትሓደ በይነሁ ሰለላሁ ዐለይሂ ወሰለም ወበይነሁ የመጀመሪያዎቹ ሁለተኛ ሁለተኛ አያቶች ከእሳቸውና ከሙሽሪኮች መካከል አንድነት የለም። በሚመለከው ነገር ነሱ ጣወት ነብያችን ዐለይሂ ሰላቱ ወሰላም ጀለ ጀላሉ ረቡና

ወሊያቀው ምዕመሉ አላ መካነቲኩም ኢና አሚሉ እናንተም ስሩ በባጥላችሁ ቀጥሉ። ይሄ የመካ አያቶች ናቸው። መካ አያቶች በቃ ስሩን ስራ ለኩም ዲኑኩም መካ መካ ነው።

እንግዲህ በቃ ተዘጋጅ እቃ ነሰር አጀልህ ቀርቧል። የማንቂያ ዲወ ማለት ነው። ነዕዩ ለሁ ዑመርና እብኑ አባስ ረዲየላሁ አንሁማ መርዶ ነው ብለው። ሌላው ሰሃባ ይሄን አልተረዳም ነበር፣ እነሱ ፈልፍለው አወጡት። ይቺ ሱራ ይወረደት ጊዜ ረሱል አለይሂ ሰላቱ ወሰለም ፋጢማን ጠሯት። እ ምን ፋጢማን ስጠሯት? አብኑ ዒያት ኢለየ ነፍሴ፣ ነፍሴ መርዶ ተነገረኝ፣ ነፍሴ ወዴለ ያው እንደምትሄድ አለቀሰች። አይዞሽ ብለው ሹክ አሏት ሳቀች። ይሄን ሱላ ታልቅሳ ነበር ዋለም። አይ አታልቅሺ፣ ከኔ ቤተሰቦች እኔን በፍጥነት የምትጠግኝ ወሬ በርዘህ አንቺ ነሽ። ሱላ ደስ አላት። አባቴ የአባቷ መሀባ የኢማማ ከት መተለቅ አሁን እንኳ አንድ ልጅ ነው። አንዱ ልጅ እኔ ጋር ተከተ። ኧረ በሰደቃ ልሸኘው ነው የሚለው አዎ። ግመላ ረጀል ልሸኘው ዘገይ ምን አርጌው ነው የሚለው እሱ። እንደ በድሜው ሂድ ትንሽ እንኳ ሳልበላ ነው የሚለው ፋጢማ ግን አ ፋጢማቱ ዘህራ አምና አለ። ሱብሃንአላህ፣ ረጉር ነው እኮ እንዴ የሚገርም እኮ ነው እንዴ። ሳቅ አለ ጀምሯ። አንቺ ከቤተሰቦች ቀረ በጣም በፍጥነት የምትጠጊ በስድስት ተራቸው ተከተለኝ። ሱብሃንአላህ፣ በጣም የሚዋደዱ ነበር። በጣም ጨርቃ አንጥፈው ነበር የሚቀበሏት ማለት ነው። ወይብ እ ቢስሚላሂ ራህማን ራሂም እንግዲህ ሰበ ንዙል አለ እንጨርሰው መስል መጀመሪያ

ለዝም ብሎ ሱብሃንአላህ ገበያ የሚሄድ ሰው ይመሰል ማለት፣ አፍዋጅን ቡድን ቡድን ይሆነ ጀምዑ ፈውጅን የተግተለተለ የተርመሰመሰ ያይየው ጊዜ መካ በኋላ ነው። ለምን አገሩን ካከፈተ ነብይ ነው። እስከዛው ቆዩ ብሎ ያለ ሰው ሲጠብቀ ነበር፣ መካ እስከሚከፈት። መካን ካከፈተ ነብይ ነው። መካ አብርሃ መካን አፈርሳለሁ ብሎ ጠፋ። መካን ባጥል ሙብጥል ከሆነ እዛው ይወጣ ይጠፋል። ነብይ ከሆነ መካ ከፍቶ በደህና ካለ ነብይ ነው እንገባለን ብሎ ሰው ዝም ብሎ በቋፉ ተቀምጧል። መካ ተከፍቶ እንደገና እንግዲህ እዚያ አሚር ሹመው አስር ሺህ ጦር ሰራዊት ገብተው የሚገደለው ትንሽ አናሳ ሰው ናቸው። በጣም የጦር ወንጀለኛ የሆኑ አዛ ሲያደርጉ የነበሩ እሳቸውን ሲሳደቡ እስላም ሲሰድቡ የነበሩ ያው ብዙዎችም ሸሽተ ሆደው ተመልሰዋል። እነ ኢክሪማ ለዛነዝ እዛው የተገኘ ግን ትንሽ ሰዎች የወንጀል ቅጣት በሞት የተፈረደባቸው ሌላው

አንተም እንደሱ መሆን ትችላለህ። አለመሸም አረፈድን ቻል ስት የበላይ ትሆናለህ። እንደ ቡፍ ቡፍ እያለህ ገንዘብህን መከጨበት ወርደህ ነው መቀረው ማለት ነው። እሱ በመቻል የበላይ ሆኑ ማለት ነው በርግጥ ያው፣ ብዙ ነው። እሳቸው ያደጉበት ፊ ዲኒላሂ አፍዋጀን جواب الشرط امطاء فسبح አሀ እንግዲህ ያው ሩብ ጉዳይ የሆነ ነው እድሜ ፈሰቢሕ የተሃናለቅ

አብዛ በርደድ ሞቅ ደመቅ አድርጋላቸው። ቢሐምድ ረቢከ ሙልታቢሰን ቢሐምድ ረቢከ ጌታን በማመስገን ተላብሰህ ተስቢሁን ሐምዱን አቀላቅለህ ተገዛኛላቸው። ወስተግፊሩ ምህረት ጠይቀኝ ጠይቀላው። ወስተግፊራ ለተሶ ከወንጀሉ ተምሯ ካለ ተምሯን ካለ ካለ ነው ያለው

ይሄ ታወቀ ጉዳይ፣ ዱኒያ ላይ ያለ ነገር እንግዲህ። እዛ የወረደበት ምክንያት አዛነስ ከሚሆን ይህን ካደረኩኝ ረሱሉ ዐለይሂ ሰላቱ ወሰላም፣ ቁረይሾች ጋር ታውቃላችሁ፣ ሱልሑ ሑደይቢያ ብለዋ ተፃፅፈዋን፣ ታርቀዋን 10 ዓመት ጦርነት ትጥቅ ተፋህቶ፣ ወደ እናንተ የሚገባ ወደ የሚገባ እንግዲህ እንደፈለገ ነፃነት ያገኙ ሲሉ፣ በዛች ሰዓት ነው እንግዲህ ሰው በጣም የመሰለ ምድል ያገኙ ማለት ነው። በረሱል አለይሂ ሰላቱ ሰላም ውል መግባት ይችላል። በቁረሾች መግባት ይችላል። በዚህ ወቀጠው በኑ በክር የሚባሉት ቁረይሽ ጋር አብረው ገቡ። እነሱ ጋር ተደመሩ ተገመዱ። ሁዛዓ የምትባሉ ነብዩ አለይሂ ሰላቱ ሰላም ጋር አብረው ገቡ። እነሱ መካከባቢ ናቸው ሁላቸው። በኑ በክር የሚባሉት አሳሉና ለሊት ሄደው የሁዛዓ የነብዩን አለይሂ ሰላቱ ሰላም እነሱ ጋር አብረው ተጻጻፉ። የነሱን ተከይሳ ውሃ ላይ ተጣሉና መካበታችሁ ነው ወቲር ይባላናል እዛ ላይ ገደሉ። እንግዲህ እ ነው ፈሊብኑ ሙዓውያ የሚባለው ምን በኒ በክር እነሱ ኩዛዓን ሌሊት ሄደና ይ በክር ሁሉም አይደለም፣ የተወሰኑ ሰው ሂደው እዛ ሰው ሙርቱ የተወሰነ ማርከው ተጋደሉ። ቃል አፈረሱ። በክሮች ኩዛዓን ነኩ። ቁረይሽም እንዲሁ በጦር በጃዙር እረዱ። ከዛ ከቁረይሽም ተደብቀው ኩዛዓን ወጉ። ለምሳሌ ሶፋን ኢብኑ ኡመያ የታወቀ ነው። ኢክሪማ የታወቀ ነው። ሱሃይል የተፈረመ ነው ነው መሐመድ ከዛ በኋላ ወደ ሐረም ማርከው ይዞ መጡ። ማለት ወቃለት በኑ በክር ነውፈል ነው የተከበረ መጥፎ ነገር ተናገረ። ያበኒ በኒ በክር አለ። እንግዲህ ኡሲቡ ተአራኩም ፊሂ አሲቡ ተአራኩም ፊሂ፣ ከፈለጋችሁ ታይዛን ተማርካን አደብ አተቃብዛሉ ከፈለክ መመለስ ይችላል። ይሄ ቁረይሽ በፍዛ እጃቸው መኖሩ እርቅ ፈረሰ አይደለ? ይሄ ሲታወቅ አንድ ሰው ብልጥ ነው፣ እየሮጥ ሄደ። እንግዲህ ታቅድ ሄ አመር ኢብኑ ሳሊም ይባል እየሮጥ ሄደ ወደ ረሱል አለይሂ ሰላቱ ሰላም ጋልቦ ጋልቦ ጋልቦ ጋልቦ ገባ።

ከዛ በኋላ ጫናሉ የሆነ ሆነ አስር ሺህ ሰራዊት ወደጀጅነ ቢስላ የሰይፉ ድምጽ ምንኳ የጦሩ የፈረሱ የምኑ እንግዲህ ምን አለ ሲሄድ እንትን ይላል ቃቃቱ ሲላቸው እና አስቀድመው እንግዲህ እና አቡ ሱፊያን እዚያ እንግዲህ እና አባስ እንግዲህ አረ ቶሎ በል ብሎ አሰለማቸው። እንግዲህ ብዙ ሰዎች ይሰለሙ